ምዕራፍ ስድስት በአምስት የዕድሜ መደብ የኦሮሞ ኅብረተሰብ ማኅበራዊ ኑሮ ከተመሠረተበት ጊዜ ጀምሮ በዕድሜ በአምስት ደረጃ የተከፈለ የአስተዳደር፣ የፍርድ፣ እንደዚሁም የፖለቲካና የማኅበራዊ አኗኗር ሥርዐት የሚደነግግና የሚያካሂድ ባህላዊ አቋም ነበረው። ይህም ስርዓተ ማኅበር አቋም ገዳ ይባላል። እያንዳንዱ የገዳ ዘመን ስምንት ዓመት ሆኖ በአምስተኛው ገዳ መጨረሻ ላይ የባለሥልጣኖች የሉባዎች በሥራ መመደብና መለዋወጥ ይደረጋል። እንደዚሁም ኅብረተሰቡ ሥርዓተ ማኅበሩን ከልጅነት ጀምሮ በየደረጃ እንዲማር በማሰብ የሥራ፣ የሃይማኖት፣ የምግባር፣ የውጊያ ስልት እንዲማርና እንዲለማመድ ይደረጋል። የትምህርቱ አይነት በእያንዳንዱ የዕድሜ መደብ የተለያየና የተበላለጠም ነው። ይህንኑም በዕድሜ መደብ መሠረት ከዚህ እንደሚከተለው እንመለከታለን። ዳይመን ወይም ጨቅላዎች ከመወለድ ጀምሮ በአንድ የገዳ ዘመን ውስጥ የሚገኙ ዕድሜያቸው ከስምንት ዓመት በታች የሆኑ የዳይመን ጨቅላ ሕፃናት አባትና እናታቸው ከወዶዎች ወይም አባቦኮዎችና ሉባዎች ዘንድ ወስደው አመቺሳ ማስረከብ፣ ማስባረክና ማስመረቅ በእንክብካቤ ይዘው፣ በተለይም እናቶቻቸው ጀርባቸው ላይ አዝለው በደረታቸው አቅፈው በሕፃና አእምሮ የሚቀረጽ ዜማ ያዜሙላቸው ከማሳደግ በገር በገዳ ስርዓት ውስጥ የሚቈጠር ዕድሜና የውስጥ ትምህርት የለም። እናቶች ለሕፃን ልጆቻቸው ከሚያዜሙት በጥቂቱ ሁሩሩ ያ ሙጨዮ ሙጨዮ ሙጨዮ ጢነዮ አባኪ ዱሪን ገልማ ቢራን ጉንፈሪ ገልማ አደኬ መርቱን ገልማ ቢራን ፎንሺ ገልማ ሙጫ አርገቹን ገልማ ቢራን ገመቹን ገልማ ዋቀዮ ሳጉዲሱ ኢኒ ሁንዳ ሙልኢሱ ኢኒ ዱዳ ዱቢሱ ኢኒ ጢና ጉዲሱ ኢኒ ቀልአ ፉርዲሱ። ያህ አባባል ትርጉሙ እሹሩሩ ትንሹ ቡቃያ ልጄ አባትህ ግርማ ሞገሱ ትጥቁ በሚገባ ነው። በዚያውም ቁመናው ጎፈሬው በሚገባ ነው። እናት መልኳ ሹሩባዋ በሚገባ ነው። በዚያው የእናት መዓዛዋ ሽታዋ በሚገባ ነው። ልጅ ወልዶ መሳም በሚገባ ነው። በልጅ መደሰት በሚገባ ነው። ይህም ሲሳይ የሰጠነ አምላክ አንተን የምታምር ልጃችንን ያሳድግልን ሁሉን የሚያሳይ ሕፃናትን የሚያናግር ትንሹን የሚያሳድግ ቀጭኑን የሚያወፍርና የመሳሰሉትን እያሉ ነው በገዳ ሥርዓት ውስጥ የሚቆጠረው በዕድሜ ምድብ የሚጠሩ ስሞችና የውስጡ ትምህርቶች አንደኛ ደበሌ ከስምንት እስከ አስራ ስድስት ዓመት ዕድሜ ያላቸው ደበሌ ይባላሉ አንድ ልጅ በመጀመሪያ በዚሁ ደረጃ ሲገባ ጉቱሷ ወይም ቁንጮ ማውረድ ጊደር ተሰጥቶት ጸጉሩን ይላጫል። በዚህ ዕድሜ ውስጥ የሚገኙ ወንዶችና ሶኬ የሚሰኙ ሴቶች የትውልድ አቆጣጠር ወደ ዘርግንድ የእገሌ ልጅ የእገሌ እያሉ እስከ ብዙ አያት፣ እንደዚሁም ከጎሳ ጋር የሚያገናኝ የዘርግንድ ከለሚ ጀምሮ እስከ ጌሪ ድረስ ያሉትን ዋና ዋና አባቶች ከወላጆቻቸው ያጠናሉ። በተለይ ሴቷን እናቷ የጥጥ የስፌት፣ የቤት ውስጥ ሙያን ወንዱን አባቱ የከብት አረባብና አጠቃቀም፣ ሌላም የኑሮ ተግባር በበዓላት ቀንና በሌላም ጊዜ ማታ ከሥራ መልስ ወደ ቤት ከተሰበሰቡ በኋላ እስከ ራት ጊዜ፣ ከራት በኋላ እስከ መኝታ ጊዜ ድረስ ያስተምሯቸዋል። ትምህርቱንም ልጆች እንዳይሰለቹ በተረት፣ በምሳሌ፣ በሂቦ ወይም እንቆቅልሽ በሚሉት ልዩ ልዩ ጨዋታ እያሳበቡ ያስጠናሉ። አስቀድመው የተማሩትን በመጠየቅ በመፈተን የረሱትንም ያስገነዝባሉ። ሁለተኛ፣ ፎሌ ዕድሜያቸው ሁለተኛ ገዳ ከመድረሱ በፊት ጀምሮ ከ16 እስከ 24 ዓመት ዕድሜ ያላቸው ወንዶች ፎሌ ተብለው ይጠራሉ። እነርሱም ፈረስ ግልቢያ፣ የእርሻ ስራ፣ የንብረት አያያዝ፣ የቤተሰብ አስተዳደር፣ ከአካባቢው ጋር የመኖር ዘዴን ያጠናሉ። በመጠኑም የውጊያ ስልት ይለምዳሉ። እየዞሩ እየዞሩም ፎሌ የሚባለውን በስማቸው የሚዘፈነው ከጓደኞቻቸው ጋርም ይዘፍናሉ። ሦስተኛ፣ ራባ ወይም ቆንተላ ዕድሜያቸው ከ24 እስከ 32 ዓመት የሆነው በሦስተኛ ገዳ ክልል ውስጥ ያሉት ወንዶች ራባ ወይም ቆንደላ ይባላሉ። እነዚህን ጎልማሶች በተለይ ዶሪ የተሰኙ ምሁራን ፈረስ ግልቢያ፣ ጦር አወራወር፣ ሞልቄ፣ ጋሻ አነጋገብ፣ የሰውነት ማጠንከሪያ ስፖርት፣ ሌላውንም የገዳ ሥርዓት ያስተምሯቸዋል። ወደፊት በምዕራፉ ውስጥ እንደሚታየው የጦርነት አሰላለፍና የውጊያ ስልትም ትምህርት ግን ዶሪዎች ብቻ ሳይሆኑ አባት ጠውረኞች የሚያስተምሯቸዋል። አራተኛ፣ ዶሪ እድሜያቸው ከ32 እስከ 40 ዓመት የሆነው በአራተኛ ክፍል ውስጥ የሚገኙት መጀመሪያ ዶሪዎች በኋላም ገዳዎች ወይም ጉቦዎች ይባላሉ። እነርሱም ያስተዳደር፣ የዳኝነት፣ የሃይማኖት ስርዓት ተምረው በገዳ አጋማሽ ዘመን ዕድሜያቸው 36 ዓመት ላይ በሉባዎችና በአባጎ ቦኮች ተመርቀው ገዳ ወይም ጉቡ የሚያሰኝ በድርጅቱ ስም ይህ ዕድል ይሰጣቸውና ለሉባነት ታጭተው የገዳውን ዘመን መድረስ ይጠባበቃሉ። አምስተኛ ሉባ ዕድሜያቸው አርባ ዓመት የሆነው በሙሉ ዕድሜ ላይ የሚገኙ ከላይ የተነገሩት ደረጃዎች ተፈትነው ያለፉ ገዳ ወይም ጉቡ ተብለው የተመረቁት ወደብ ውስጥ ያሉ ሰዎች ሉባ ይባላሉ። በዚህ ዕድሜ መደብ ውስጥ የሆኑት ትምህርታቸውን አስቀድመው ያጠናቀቁ ስለሆነ ስርዓተ ማኅበሩ የሚጠይቀውን ወግ ካሟሉ በኋላ ቡታ አርደው ተመርቀው ከተገረዙ በኋላ የሕዝብ አስተዳደርና የዳኝነት ሥራ አፈጻጸምን ሥልጣን ከቀደሙት ሉባዎች ለመረከብ ሕዝቡን ከማስተዳደርና ዳኝነት ከማየት ሌላ በሸንጎ መክረው አስፈላጊ የሆነውን ሕግ ከቀደምቶቹ ሉባዎች ጋር ረዳት ሆነው በመደንገግ ሥራውን ሁሉ በመከፋፈል ሙሉ ሥልጣን የሚረከቡበትን መጪውን ስምንት ዓመት የገዳ ዘመን ሲጠባበቁ ይቆያሉ። ሉባ ስለተሰኘው ስም ጥንታውያን አባቶች ሲያስረዱ ሉባ ማለት የጠራ የነጻ ማለት ሲሆን ይህም በጠባዩ በእውቀቱ፣ በስራ ችሎታው ከሌላው የላቀ ፈተናውን ያለፈ ጥራቱ በህዝብ ምስክርነት ለተረጋገጠለት ሰው የሚሰጥ ስም ነው። እንዲህም ስለተባለ አንድ ዶሪ ገዳ ወይም ጉቡ ሆኖ ከተመረቀና ከተገረዘ የተፈጥሮ ደባዩ የተፈጥሮ ጠባዩ ደካማነት ወደ ኋላ ቢያስቀረውም ሉባ መባሉ የተለመደ ነው። ነገር ግን በሕዝብ አስተዳደር ረገድ ከላይ የተነገሩት ችሎታዎች ካልኖሩት ተመርጦ ስልጣን ለመረከብ ዕድል አይኖረውም። የክብር ስሙን ይዞ በስርአት በስርዓተ ሃይማኖት ብቻ ተወስኖ ያገለግላል። ቻናላችንን ሰብስክራይብ ላይክ ኮመንት ሼር ያድርጉ አባል በመሆን ቻናሉን ይደግፉ እናመሰግናለን እንቀጥላለን